ይኸውልህ በቃ እኔ ማላውቀው ነገር ይሞቀኛል ይሞቀኛል፣ ትቦሳ ያምረኛል። ይህን ሁሉ ነገር በሰላም በሰላም እኔ ወንድም ይኸውልህ እየታገልኩ እኔ በእውነት ነው። ላቤና እንባዬ ማለት እዚህ ይገናኛሉ። ላቤ ወርዳል፣ እምባ ይወርዳል፣ እዚህ ይገናኛሉ። ካሲ የአያቴ ጓደኛ የትያ ስቴር አዛገብ ያለ ሰው ጠቅላላ የሚያውቀው ቲክቶክ ላይ ደግሞ ሆነ አውርቼው ምናምን ነገር እንደ ሀገር እንደ ሀገር እንደ ሀገር የሚታወቅ ምናምን ነገር ታሪክ አለኝ። በጣም የምትገርም ልጅ ነች ምናምን ሰው እኩል ነው የሚያወራው ከኔ። በጣም የምትገርም ልጅ ነች ምናምን ነገር በጣም ፍቅር ነገር ነው ማገባት አስራ ሁለተኛ ክፍል እየጨረስኩ አካባቢ ምናምን እሷ ደግሞ ጥፎ መጥራቱ አስፈላጊ የለም። አነ ስችቢን ታውቃለህ። ያኔ ጥሩ ነበር። ብቻ እንደዛ ሆነ። ካቴድራል ነበር የተማርኩት፣ መጨረሻ ላይ ካቴድራል የተማርኩት እኔ ራዲካል ተማርኩኝ። ከራዲካል በኋላ ካቴድራል ገባሁ። ሶሻል ተማሪ መሆን ስለምፈልግ ራዲካል ጥሩ ሊያስተምረኝ አይችልም ብዬ ስላሰብኩኝ ካቴድራል ገባሁ። ካቴድራል በጣም የሚገርም ትምህርት ቤት ነው። በቃ እኔ በሁለት አመት ነው የተማርኩት። የየወተላይፍ ሌላ ጉዳይ ነው ካቴድራል በጣም ኤልሲሴስ ፒያሳ ማለት በቃ የሚገርም ላይፍ ነው ያየሁት። እዛ እሷ ኢንጅስ ነው የምትማረው። ግቢው ትልቅ ነው። ቦይ ስኩል አለ። እኛ ወንድና ሴቶች ተደባልቀናለን። ሴቶች ደግሞ የሚማሩበት ደግሞ አለ። ልጅቷ እዛ ውስጥ ያለች ሴቶች ብቻ የሚማሩ ትምህርት ቤት ነው። እና የምንገናኘው የት ነው? ስንወጣውላችንም ስንለቀቅ በር ላይ እንዲህ እንደባለቃለን። ቦይ ስኩል እና ኢንጅሶች እንደባለቃለን። ገባ መንገዱ ስለሆነ እና ያኔ ነው የምጠባበሽ ተያዩ ምናምን ነገር ብቻ። ከዛ በቃ የሆነ በጣም ወደድኩኝ ምናምን ነገር ሆን ፍቅረኛሞች ሆነን ምናምን ነገር በጣም ደስተኛ ደንብርኩኝ። በቃ እሷ ስላለች እግዚአብሔር እኔ ልነገር አልችልም። በቃ ያውቃል፣ ሰው ሁሉ ያውቃል። በጣም ነው መወዳት ምናምን ነገር። እና ችግሩ ምንድን ነው? እሷ ከቤት አትወጣም። ዲስታንስ ላቭ ሆነብኝ። በቃ ከዛ ዩኒቨርሲቲ ገባው ምናምን ነገር በትዌልቭ ሊጨርስ አካባቢ ነበር። ከዛ ዩኒቨርሲቲ አዲስ ዩኒቨርሲቲ ገባው። እሷ እዛው ኢንዲጅስ ነች እና እኔ ደግሞ ገባው ስለወጣው ከቤት ስለመውጣ ምናምን ነገር እሷ ማግኘት እፈልጋለሁ እሷ ደግሞ አትችልም ምናምን ነገር ነው። ከዛ የሆነ ጊዜ በጣም ታምሜ ምናምን ነገር እቤት ተኝቼ ነበረ። የታመምኩት ሆዴ ነው። ሸርተት ይዞኛል ሆዴ በጣም ታሟል። በቃ ሆዴ በጣም ታሟል ምናምን ነገር

ያበደ ሱሪ ነበረችው እሱን አረግኩኝ፣ አረኩኝ ቲሸርቴን፣ ነገር ወጣው። እናቴ አት እንዲህ አሞዋል፣ እንዴት ነው የምትሄድ? መገናኛ ደረስኩልሽ፣ አገኘኋት። ረፍቴ ነች፣ ገባ። ከዛ ምን ሀሳብኩኝ? ዴት ነገር ሆነ ነገር ዴት ሲሆን እሷን ኢምፕረስ ማድረግ ፈለግኩኝ። ኢምፕረስ ማድረግ ስፈልግ የዩኒቨርሲቲ ህይወት ነው ን ሚል ሼክ ለአንተሳ ለችዬ አልኩት። እሺ ሚል ሼክ ምናምን መጣ ጠጣሁት፣ ጠፍታል እሷም ጠጣችሁ እዛች ቀስፈለ የተጀመረ ዝም ብሎ ድምፅ ነገር ኖርማል ነገር ድምፅ ነገር እንደዛ ተሰማኝ፣ ምናምን ከዛ ሷን አወራው ምና ዋናው ማግኘት ሷን አገኘዋት ምናምን ነገር። ከዛ ለሷን ኢምፕረስ ለማድረግ ያሰብኩ ልጅ ወደ ዲፕስ ወደ ዲፕስ ወደዛ እየገባው መጣው። ከዛ ጊዜው ቅርብ ስለሆነ ሷ ሜድ ስላለባት ቤቷ ምናምን ነገር ሄደች እንዲህ። ከዛ በኋላ ከመገናኛ ጉዞ ወደ አማን ይተውታል። ወደ ኮካ ታክሲ ነው የሚይዘው። ከመገናኛ የፈጠነ ፒያሳ ያዝኩኝ። እስከ ፒያሳ ሰላም ነበርኩኝንገራገጮች ነበ ፒያሳ ስደርስ ውሳኔ መወሰን አለበት ዮናታን፣ ምክንያቱም ሆዴ የሌለ እያለ ነው። ከዛ ላ ተገናኘ ደግሞ ከዋናው ጋር ቅድም ሆዴ ያልነበረ አሁን ተገናኘ ተገናኝ ሁለቱም ናቸው። ሰጣ ገባ ገብተዋል። ፒያሳ ጋር ስደርስ ፐብሊክ ሽንት ቤት አገኘው

አብነት ከአብነት ኮካ መሄድ አለብኝ። እንደምንም ጥርሴን ነክሼ ኮካካ ስደርስ ሾት ካት እንደዚያ፣ አደባባዩ ጋ ሁላችንም እንደዚህ ከኮካ ቤቴ አንድ ታክሲ ግማሽ ግማሽ መንገድ በቃ ደረስኩኝ፣ እኮ ደርሰሃል። አንድ ታክሲ ቀረች ያለ፣ ታክሲውን ልግባ አልኩት። ስገባ እንዳጋጣሚ ጫፍ ላይ ጫፍ ላይ ተቀመጥኩኝ፣ ደገፍ እንድታደርገው ነው ጫፍ ላይ ተቀመጥኩኝ እንደዚህ። ከዚያም የእኛ ሰፈር ደግሞ በቃ እንደዚህ ጎርባጣ መና ነገር መኪናው፣ ገና እንደሄደ ካስ ካስ እንትን ፍሬ ግጥም ነው። ወራጅ አልኩት። ደነግጦ ርዳት ሆና ከፈተው። ከዛ የብር ሃምሳ ምናምን መንገድ አምስት ብር ሰጠሁት። ወሬ የለም ምንም ወሬ የለም። አሁን ማውራት እራሱ አልቻልኩም። እነ ጨን እነ ጭዋን ምናምን የሚባሉ ቃላት ከወጣው ጠብ ነው የሚለው፣ አውቀዋለሁ ስለማውቀው አሁን ታውቆኛል፣ እንዳለ ሰውነቴ ታወቀኝ። በቃ እንዳለ ፓወሬ እዚህ ሆነ ኳን ያለኝ ፓወር በቃ እና እንደዚህ ቋጠር ያለውን ነገር ከዛ አንድ ቃል ሰብስቤ አንድ ግሮሰር ሄድኩኝ፣ እንደምንም እየታገልኩት አንድ ቃል አውር ሽንት ቤት አለ አልኩት፣ የለም አላለኝም።

በሰላም ቤቷ ገብታለች። በሰላም ምልክሽ ገብታለች። እኔ ወንድሜ እየታገልኩ በእውነት ነው ላቤና እምባዬ ማለት እዚህ ጋር ይገናኛሉ። ላቤ ወርዳል፣ እምባ ወርዳል፣ እዚህ ጋር ይገናኛሉ። በቃ እኔ ማላውቀው ነገር ይሞቀኛል፣ ይሞቀኛል፣ ትቦሳ ያምረኛል ለጊዜ

እንዳስጠሉኝ አልኳት፣ አለፈች። ጥርሴን ነክሼ ሄድኩኝ። እንዳልኳችሁ ቅድም ለነጋሽ ትንሽ ሰፋ ይላል፣ ረጅም ነው መንገዱ። የቤታችን ብቻ ደረስኩኝ። የቱ ጋ ገራጁ በርጋ ብሮ የወለ አለቅሰዋለሁ፣ ይሄንን ባፈሰዋለሁ፣ ላቤ በስብሻለሁ፣ በቃ በስብሻለሁ። ከዛ ላይ በጣም ብዙ ስራ የሰራው ነው ሰውነቴ። በጣም ብዙ የሰራ ነው ይቆጠራል። ይፈታል፣ እንቅስቃሴ አለ። ያም ደግሞ ትግሌ ነው። ከዛ ላይ ያን ገራጃ አለፍኩት፣ ደረስኩኝ። ደረጃ አለ። አሁን ሰውነት አይፈልግም፣ እንደዚህ እንደዚህ ነገር ብዙም እንትን። ይሄ እንቅስቃሴ እኮ አይፈልግም፣ ደረጃን አይፈልግም። ከዛ ላይ ደረጃ አለ ደረጃው ጋር ሲደርስ ሽንት ቤት በሩ ሲዘጋ ብሰማስ ደረጃው ማለት ይወል ላምጥ ብዬ ወርጄ የሽንትቱን በር ብርግድ ሳደርገው እናቴ ነች። ትላት ስክት ስክት፣ ምን ነው? ምን ነው? ምን ነው ትላለች። ሱሬን ነገር